ሄሚን እና ብሩክን ሰው ጋር ለማወዳደር አትሞክሩ፣ እሺ ኮተታማዎች። እኛ ሁለት መቶ አምሳ ሺ የገባ ጊዜ ብሩክን ብቻውን አክብሬን ብዙ ሰዎች ተንጫጭቷል በጎች። እኔ ባጋደለውን። በነገራችን ላይ የተከበርኩ ሰው ነኝ። ተግባባን? የተከበርኩ ሰው ነኝ ሴትዮ። ኦኬ እና ማለት ነው ብሮክን ም እንደዛ ብቻውን ቪዲዮ ማለት እንደዛ ጋስቴዝ ብንሰራ ምን ችግር አለ? አሁን እኮ ማርክን ቤዚን ቲቶ ብቻውን እኮ ማለት እንትን ተሰርቷል እኮ ጋስ፣ እኛ ምን አጋባን? ስለዚህ ያጋባችኋል እናንተ። እንደ ቡራና ሄሚ አንድ ናቸው እኮ ከእንት ከልጅን እንጀምሮ ማለት ነው። ጋባችሁ አይደል? እኛ አያጋባችሁ ስለማርክ ማለት ነው። እንደዛ ብናረግ እኮ በጎች ይጮዋለሁ በነገራችን ላይ አይኔ እዚህ ጋር መናገር የምፈልገውን ነገር ሄሜ ከማንም ሴት ጋር አትወዳደሩ የምትወዳደር ከማንም ሴት ጋር ማንም ሴት ሄሜን አይመጥናትም ስለዚህ ታራጋጉ ኦኬ ብሽቃጣሞች እናንተ እንኳን ቡራና ሄሜ እንዲለያዩ የምትፈልጉ ሰዎች እኮ ናችሁ አይገርማችሁ እናንተ ቡሩክን ወዳችሁ ሳይሆን ወይም ለቡሩክ ቦታ ኖሮ ሳይሆን እናንተ ጋር እያሽቃበጣችሁ ከልጅቶ ጋር እንዲለያዩ የምትፈልጉ ሰዎች ይሄ ነገር ደግሞ አይሆንም ገባችሁ አይደ የማይሆን ነገር ማለት ነው። እህ ምን ይሄ ነው። እነሱ እራሱ አንድ ደቂቃ እኮ ማለያት የማይፈልጉ ልጆች ናቸው። አንቺ ምን አደረገሽ ነው እንድላዩ የምትፈልጊው ቀንቀና ማሮጊ? ምን እንደ ነው። ሩዛችሁን አርፋችሁ አትቀቀሉ። ምን እንደ ምን ነው ስራ ያላችሁ። ማዳም ቤተ ሩዚን ቀቅሉ እንዴ! ወይ ማዳም ቤተ ሩዝ አትሰሩ ምናንተ። ወይ ስራ ያላችሁ ስራ ያላችሁ እንደ ነው። ግርም ነው የምትሉኝ ክርስቶስ ይኔ እንደ ምን ይሄ ነው አልገበኝ። ምን ምታደርጉት ነገር ሁሉ ምን ምታደርጉት ምን በቃ የምትፈጽሙ ድርጊቶች ሁሉ በጣም የሚያስጠላ ድርጊት። ደግሞ ሄሚን ምን ብላችሁ እንደምትሰድቧት። አረ በፈጠራችሁ ምላክ ምንም በሉ። ይሄ ወዲህ ሮጥሽም አሮጥሽም በቃ አንቺ ምንም ቃና ደፋ ብትም ተራራና ሁሉም ቦታ መውጣት ትችያለሽ፣ ነገር ግን ሄሚና ብሩክ ማሴ ማይን ላያዩም። ኛ አም ብሩክን ብቻውን ቢዶ ብንሰራ ምን ችግር አለ? ባለፈው ሁለት መቶ ሃምሳ ሺህ እየገባ ጊዜ ብቻውን ቢዶ ምንድነው ማለት ብቻውን ልደቱን ምንድነው ይባለው ይ ሁለት መቶ ሺን እያከበረ ነው ጊዜ በጣም ብዙ ሰዎች ነው የተንጫጨው፣ አላችሁ ብዙ ሰው ነው የተንጫጨው፣ በጣም ብዙ ሰው ነው የተንጫጨው። ስለዚህ ብሩክን እኛ እንደዚህ እነኚህ ሰዎች የተማሩ ሰዎች ነን። አንቺ ነሽኮ ያልተማርሽ ጤልዝ ማይም ማለት ነው እነኚህ ሰዎች እኮ የተማሩ ናቸው። እነኚ ግን ማየን ባግ ናቸው። አንቺ ምን ነሽ ናቸው። አንቺ አንቺ ደግሞ ውሻ ናሻ። እንደዚህ ከሆነ ባግ እንካን እንትን ምንም ነገር ምን አይነት ሰገጤ ናችሁ ያልኳችሁ እኮ ነው። እና እኛ፣ እኛ ማለት ነው የሄሚ ደጋፊዎች ባለፈው ሄሚ ወደ መቶ ሺህ የገባቸው ጊዜ ድንገራቸው ውዶች፣ እግዚአብሔር ቡራና ሄሚ። ያን ጊዜ እነሱ ጥሩ ሲምህ ላይ አልነበሩም እና ተጣልቶ ነበሩ ው እና ስለዚህ ለዚህ ብለን ው ቻናላን ሾት አድርገን ስቶሪ ምንድን ነው ባለው የፍሮፈል ሰርትን እንጂ እንትን ያደረገ ነው ኬክ ምናምን እንደዛ አላረገንም። ምክንያቱም ሁለቱም ጥሩ ሲምህ ላይ አልነበሩ ገቧቸው አይደ፣ ግን እነሱ ያኔ ሄሚና ብሩክ ተጣልቶ ነበሩ። ግን እነሱ ገስት ላይ ኬክ ገዝቶ ምናም ብሩክን ጠርታችሁ አክብራችሁ ነበር። ግን እኛ እንደዚህ አይነት ሰዎች አይደለንም። የሄሚ ደጋፊዎች የሚ በእውነት ሄሚ ፊቶች በእውነት ልብ ያለ ጀግኖች ናቸው። ትለይ ያላቸው እግዚአብሔርን፣ አይደል እንደ እኛ ብሩክም ብቻ ብንሰራ ምን ችግር አለ? በጎሽ ግን ያላቅሳሉ። እኛኜ ግን አልተማሩም። አንቺ ግን ተምረሻል ተምረሻል ጢልዝ ታይ ተማሪዋን ተምረሽ ተምረሻል፣ አረ የቤት ይውቃት አውቀሽ ሞተሻል ማለት ነው። እኛ አልተማርን ማለት አንቺ ተምረሻል እና ምን ምን አባሽ አራክሾ ተምር ተማሪሽ ትምር ተምረሽ ያው ምን ጭንቅላት ሲላለሽ ይውቅና አለሽ አንቺ ምን ምንድን ነው አልገባኝም። ምን እኮ አንቺ ምን ቤት ነሽ? አንቺ ማን ነሽ? ስትጀመሪ ነው ምልሽ

የተለቀቀ ቪዲዮ ኢዚም ብለሽ ማለት ነው። ያፈሽን ያፈሽን ዘግተሽ ይሄ ክፍት ምንድነው? እርር በከንቱ አላችሁ እኮ አከበሩ አላከበሩ ምን አገባችሁ እናንተ። ለምን አንታል እኛ ግን ግን ቡራና ሄሚ አንድ ቡራም ወደፊት እናንተ ከሄሚ ተለይቶ እሱ ብቻውን ቪዲዮ እንዲሰራት ይፈልጋላችሁ፣ ብቻውን እንዲመጣት ይፈልጋችሁ፣ ብቻውን ፎቶዎች እንዲለቅት ይፈልጋላችሁ። ግን ያ ነገር ሊሆን አይችልም። ኦኬ። በጣም ነው የምትመኙት፣ ከሄሚ እንዲለያይ ማለት ነው። ምድረ ሰገጤ፣ ውይ ሰገጤ ናቸው። ክርስቶስ ምስክር ነው። አንቺ ሰገጤ ሞኝ፣ ምንም ሞኝ፣ መልካሚ ሞኝ፣ ምንም ሞኝ። ግን ቡራና ሄሚ ሁሌም አንድ ናቸው። ኦኬ። ማርክ ያከበሩት ሄደሽ ለምን አታከብርም አንቺ የለሽም እንደ ያኔ አልነበርሽም እንደ ሄደሽ አክብራ እሱ እንኳን ፍቅረኛውን ትቶ ብቻውን እኮ ስቶ ማለት ፕሮፋይል አሰሪቶ እያከበረ ነው እንትን ግን እነሱ አሁኑ ሁለቱን ተጣልቶ ነበር ደስ ይልሻል የተጣላ ሰውን አንድ ሆኑ ብለሽ ነው የምትናገሪው አንቺ ሁለታቸውን ተጣልታቸዋል ምናምን ነው እና እንደዚህ ብለሽ እነኚ እየተማሩ ናቸው። አንቺስ ተምረሻል? እኛ ይንቀን አልተማረን እንዴ በለሽ አንቺ ተምረሻል። ስንት ክላስ ነው የጨረሹ ባክሽ፣ ስንት ደርሰሻል? በትምህርት ትምህርት ተምረዋል። እናኛ ግና ግን አልተማሩም፣ ማይም ናቸው። ወይ የኔ እውቀታም፣ የኔ ጀግና አንቺ ተምረሻል አይደ ኮታታም ናችሁ። እግዚአብሔር አንዳንድ አንድ ሴቶች ኮታታሞች፣ ብሽቃጣሞች ለራሳቸው ሰዓት ኖሩ ለሰው የምትኖሩ የማይገባቸው ነገር ውስጥ የሚትገቡት የምትገቡት ቅንቅናሞች ናቸው። ልንገላችሁ፣ በዚህ አጋጣሚ ለሁላችሁም አለላችሁ፣ ግን ሁላችሁም እየሰደባችኋችን ጠብቁ። ትላንትና ቪዲዮ ለልጅ ነዋን እያጣባችሁ ይገኛላችሁ። ምትር አሮጌዎች ማለት ነው አንዳንድ ቅንቅናሞች እና ዝድ ለሌሎችም እንደዛው ዘዲማ አንቺ የሶስት ልጆች እናትነት ምናምን እየተባልሽ ነው። አንቺ የሶስት ከሶስቱም ልጆች ማለት እግዚአብሔር ያወጣሽ አሜን በይሽ። ኮታታ ውሻ አንቺ፣ ስድ ስድ ዘይት ነሽ እግዚአብሔር ስድ ቆሻሻ ማለት ነው። እንደ በማ ገባችሁ ነገር ምንድን ነው? ዝም ብላችሁ የምትገቡት። ኦ እና ሙድ ዎቼ እኔ ማለት ነው። እኔ ሚሰማ ሰው አይደለም። ሳድቤ ሳድቤ አጥቤ ሰጣችኋለሁ። ችግር የለም። ከፈለጋችሁ እሺ አሪፋችሁ ተቀምጡ፣ ወይም የማይመለከት ነገር አታውሩ። ቡራና ሄሚ ሁሌም ማንቲ ናችሁ። እኛ ግን ቡሩኪና ሄሚን እናከብራለን። ከብራለን የሄሚ ህቶች ማለት ነው። ገባችሁ? ደግሜ ደጋግሜ የነገረው ነገር አላከበረንም እኮ ምክንያቱም እነሱ ሁለቱም ተጣልተዋል። አንድ እንዲሆንም ስለምን ፈልግ እናንተ ግን ልብ የሌላችሁ ጅል ናችሁ። ጅል ጅላንፎ ኮታት ለማንኛውም እናቶች ወይ ውዶች ማለት የምትወዱ ልጆች በጣም ወዳቸዋለሁ፣ በጣም ማከብራቸው ነው። አንዳንድ ኮተታሞች ያው ቀጥሎ እንቀጥላለን እንላለን። የኔ እርግቦች በጣም ወዳቸዋለሁ። በጣም ምኖማ ከብራችሁ ቪዲዮን ጨርሳችሁ ሲሙ ቤት ሌክ አርጉ።